እሽ፣ ስሜ አበባ ይባላል። የሸገር ከተማ ቱሪዝም ኮሚሽን ያው ዛሬ እየተገናኘ ነው። የሸገር ከተማ ቱሪስት መስህቦችን ለማስተዋወቅ ነው። እነዚህም የቱሪዝም ሳምንት ቱሪዝም ሳምንትን ለማክበር ነው። ከእሱ ጋር ያይዞ የሸገር ያላትን የቱሪዝም መስህቦችን እያሳየ ነው። እዚህ ጋር እንትን ያለው እንደሚታወቀው ሸገር ቅርብ የተመሰረተች ከተማ ብትሆንም የተለያዩ ቱሪስት መስህቦች አለ። በተለይ ሶስት አመት የማይበልጥ እድሜ ውስጥ የተለያዩ ከዚህ በፊት በደንብ ያልታወቁ እና አሁን የታወቁ ቱሪስት መስህቦች አሉ። በተለይ ወደ አዲስ አበባ ቀረብ ብሎ ከመገኘቱ አንጻር ብዙ የቱሪስት መዳረሻዎችን አጥንቶ ከማውጣት አንጻርም ብዙ ስራዎች እየተሰሩ ይገኛሉ። በተለይ አሁን ከቱሪስት መስህቦች አሉ። ሱባ መናገሻ የሚባለው ለኦልደስት ናሽናል ፓርክ የሚባል ፓርክ አለ። ሱባ መናገሻ የሚገኘው እሱ ውስጥ የተለያዩ እንትኖች አሉ አሉ። እንደዚሁ የተለያዩ አኒማልሶችም ይገኛሉ። ስለዚህ በተለይ በተለይ ሀገራት ብቻ የሆኑ እንትኖች አሉና እሱን ለማስተዋወቅ በደንብ እየተሰራ በተለይ ዊከንድ ከዚህ ሰው ወጣ ብሎ አይቶ እዛ ተዝናንቶ የመምጣት እድሎች እንደዛ እንትን ያደርጋል። ሃይኪንግ ማድረግ ይችላል። የተለያዩ ግሩፖች ፈጥሮ መቆየት ይቻላል ማለት ነው። እሱ ብቻ አይደለም። ሸገር ከተማ ያላት ኤረር ማውንቴን የሚባለው እሱም የተለያዩ በርዶች ያላት እና እንደዚሁም የተለያዩ አኖች አኖማሶች ያላት ስለሆነች በጣም ማራኪ የሆነ ቦታዎች ናቸው። እነሱም ሀይኪንግ ማድረግ ዎክ ማድረግ በግሩፕ እንደዛ ማድረግ የሚቻልበትና እነኝህ በጣም እንትን የሆኑ ከከተማም ቀረብ ያሉ ቱሪስት መስህቦች ስለሆነ ማየትእና መጎብኘት ጥሩ ነውእና እሱም ማንኛውም ሰው ሂዶ መጎብኘት ይችላል ማለት ነው። ከዛ ውጭ ግን ያልጠጠኑ ገና ወደ ገበያና እንደዚሁም ኢንፍራስትራክቸሮች ያልተሞላላቸው ደግሞ በጣም መአፍ እንትኖች አሉ። እሱን በጥናትና በምርምር ከአዲስ አበባ ዩኒቨርስቲ ጋር ሁነን ለማውጣትና ከተማውን የሚመጥን ስራ እየተሰራ የሚገኝበት ይሆናል። ይታወቃል እና ያው ሸገር ከተማ ከዓለም አቀፍና ከአፍሪካ ተወዳዳሪ የሆነ ከተሞችን ስጠር ብዙ ስራዎች እየተሰራ ይገኛል። በተለይ አሁን እዚህ ጋ የሚታየው ቀጣይ አስር አመታት ውስጥ የሚደረጉ ነገሮች የሸገር ሲቲ ፕላን ነው የተቀመጠ። የተለያዩ እንትኖች አሉ ለቱሪዝም የሚሆኑ በተለይ ስማርት ሲቲ ከመፍጠር አንጻር ደግሞ ቱሪዝም በጣም ወሳኝ ሚና ስላለ እሱን ከመፍጠር አንጻር መንገዶች አሉ ትልልቅ ፕላኖች እዚህ ውስጥ ይካተታሉ። ከተማው ገጽታ ምን እንዳለ እሱን ከመገንዘብ አንጻር ብዙ እንትኖች የሚደረግ ነው ሲመጣ እንደዚሁም ከቦሌ ኢንተርናሽናል ኤርፖርት ጋር ቀረበ ተስላለ በተለይ ዓለም አቀፍ ና አህጉር አቀፍ የሀገራችን ሰዎችን መጥቶ ውጭ ሀገርና ውስጥ ሀገር ቱሪስቶች የመጎብኘት የድሎችም ይፈጥራልና እሱን በደንብ የምንሰራ ና ሸገር ሲቲ ለትውልድ የሚሰራ ከተማ ስለሆነ በደንብ እሱ ጋር ትኩረት የሚሰራ ነውነ። ይሄ ነው ጠቅላላ የሚያሳዩ በተለይ በተለይ ስማርት ሲቲ ያው ከተማው በጣም እንቅስቃሴ ውስጥ እንዳለ ማሳያዎች እዚህ ተቀምጠዋል። ይሄ ብናላችን ነው። በተለይ ደግሞ ከቱሪዝም ጋር ተያይዞ ሰፊ እንትኖችን ለመስራት የሚፈልግ ኢንቨስተሮች የመጋበዝ የተለያዩ ባለሀብቶች ወደዚህ አምጥተን የተለያዩ ለአኮሞዴሽን እና ለቱሪስት ቦታዎች የሚሆኑ ለማልማት የተለያዩ ድጋፍ የማድረግ የሚቻልበት መንገዶች እየፈጠርን የሚገኛለን። በተለይ መንግስታዊ፣ መንግስታዊ ያልሆኑ ባለሀብቶች ሰዎችና ውጭ ሀገር ውስጥ ሀገርም ያሉ ሰዎች መጥቶ ይህን ከተማ የራሳቸውን አሻራ ማስቀመጥ ይችላሉ። እንደዚሁም በተለያየ መንገድ ደሞ ከተማ ውስጥ ታርስፌት ማድረግ የሚችሉ እንደሆነ ማሳያዎች ናቸው ማለት ነው። ያሁን እኚ ያው ፕሮጀክታችን አጠቃላይ የተቀመጠ ነገሮች ስለሆነ በሁሉም በኩል ደግሞ ቀልጣፋና ጥሩ የሆነ አገልግሎት ለመስጠት ሰፊ ስራዎች እየተሰራ ይገኛልና ባጭሩ ያው ሸገር ይሄን ይመስላል። ሌላ ጥያቄዎች ላላችሁ መቀጠል ትችላላችሁ። አመሰግናለሁ። እነዚህ ሁሉ የምናያቸው ሕንጻዎች ወደፊት በዚህ በሸገር ይሰራሉ ማለት ነው። እንደሚታወቀው አሁን አጠቃላይ ይሄኛው በኮዬ ፈጬ የተጀመሩ የተጀማመሩ እንትኖችም አሉ ነገር ግን አሁን የምናየው ፕላኖችና የተለያዩ እንትኖች ሁሉም ከተማውን ስማርት ከማድረግ አንጻር የሚሰሩ ናቸውና ይሄ ደግሞ ለቱሪዝም ግብዓት ናቸው ማለት ነው። ስለዚህ እንደዚህ አይነት እንትኖች ውስጥ በደንብ እንትን ከተደረገ ሁሉም ሰው ፓርቲስፔት ማድረግ ከቻለ የድርሻውን ከወጣ ጽዱና ውብ የሆነች ከተማ ለትውልድ ምቹ የሆነች ዓለም አቀፍ እና ሀጉር አቀፍ ተወዳዳሪ የሆነች ከተማ ከመፍጠር ሰፊ ስራዎች እየሰራ እንገኛለን። በተለያ መንገድ ደግሞ በቱሪዝም ሰርፌስ ኤሪያውን እንትን ማድረግም የሚቻልበት መንገዶችን እየፈጠሩ እንገኛለን ማለት ነው። አሁን ወደ ኮዬ ፈጬ አካባቢ አንድ ያለ። ህንፃ እየተሰራ ነው፣ በአፋጣኝና የሆነ በሚያምር መልኩ። እሱ ምንድን ነው ማለት ነው የሚሰራ። እሱ አንዱ የሸገር ሲቲ ስማርት ሲቲ ፓርት ነው ማለት ነው። አንዱ አካል ናቸው አሁን ሸገር ሲቲ ይሄን ፕላን አስቀምጧል። ይሄኛው ፕላን ደግሞ በፕሮጀክቱ ቀጣይ መሬት ላይ ሲወርድ አሁን የተጀማመሩ ነገሮች አሉ። እነዚህን አይነት እንትኖች እሱ ብቻ አይደለም። ትልቅ የአፍሪካ መንገዶች ተብሎም የሚሰራ ነገሮች አሉ። በተለይ አሁን ለባይስክል ለሞተረኛ ለተለያዩ እንትኖች የተሰሩ ነገሮች አሉ። ይሄኛው ኮምፕሊትሊ ከፕላን ወይም ከካርታ ወርዶ መሬት ላይ ሲቀመጥ ይሄን ገጽታ ይኖራል ማለት ነው። ይሄን ገጽታ ስኖር ደግሞ ዓለም አቀፍ ተወዳዳሪ ይሆናል። ስለዚህ ይሄኛው አሁን ኮዬ ፈጬ አካባቢ እየተሰራ ያለ መንገዶችም ህንፃዎችም የተለያዩ ነገሮች እየተሰሩ ያሉ አንዱ አካል ናቸው ማለት ነው። ማሳያ ተብሎ አሁን እየተሰራ ያለ ቀጣይ ደግሞ ኢኮኖሚዎችን እያደረገ ሲ ብዙ ነገሮችን እየሰራን እንገኛለን። እሱ ብቻ አይደለም። አሁን የተለያዩ የሸገር ከተማ አካባቢ ያሉ የተለያዩ እንትኖች አሉ። በተለይ ሁሉም ክፍለ ከተማዎች ላይ ባይባልም ለቱሪስት ቱሪስት ማዳረሻ የሆኑ ሎጆች አሉ፣ ሪዞርቶች አሉ። ትልልቅ ዓለም አቀፍ ስታንዳርድ የጠበቁ እና እሱ ብቻ አይደለም፣ ሆቴሎች አሉ፣ ትልልቅ ሆቴሎች እንደዚሁ። አሁን ቅርቡ ጊዜ የተመሰረተ የክሩፍቱ ስፓ እና ሪዞርት የሚባሉ ወደ መልካን ኖ የሚባል ቦታ አካባቢ የሚገኙት እንደዚህ አይነት እንትኖችን እያበረታታን ከመጣን ከተማችን በጣም ጽዱና ውብ የሆነች ከተማ እየፈጠረ የሚሄድበት ከተማ ስለሆነ አሁን ማሳያዎችን የተጀመረበት ነገሮች አሉ። ያው የኢትዮጵያ ማንሰራራቱ ከዚህ ይጀምራል እና ይሄን ወደ መሬት አውርደን የምንሰራ ይሆናል ማለት ነው። በጣም በጣም እናመሰግናለን። እእና አመሰግናችኋለሁ። ስምህን አንዴ ንገረኝ እስኪ። ስሜ እባላለሁ የሸገር ከተማ ቱሪዝም ኮሚሽን ባለሙያ ነኝ። ይሄ ሙሉ ገለጻ የሰጠሁት ከቱሪዝም ጋር ተያይዞ ያሉ ነገሮች ናቸው። እናንተን በዚህ ጉዳይ መጣችሁ ስለጠየቃችሁን የሸገር ያላትን ቱሪዝም ፖቴንሻሎችን ደግሞ ለማስተዋወቅ የሰራችሁትን ስራ እጅግ በጣም አመሰግናለሁ። እኛም በጣም እናመሰግናለን። አቤ ግን አንድ ጥያቄ ልጠይቅ እስኪ። አቤ እነዚህ የምናያቸው መቼ ይጀመራሉ? መቼ ሊያልቁ ይችላሉ? ይሄኛው ፕሮጀክቶች አሁን ተጀምሩ፣ ሙሉ ከካርታ ወርዶ ወደ መሬት የተጀመሩ ፕሮጀክቶች አሉ ስልህ፣ ደግሞ አንድ ፕሮጀክት ሲጀመር የመጀመሪያውን ካርት ተጀምሮ የሁለተኛውን እንደዛ ተብሎ ፌሶች አሉ። ከዛ ደግሞ አሁን ለማሳያ የሚሆኑ የተለያዩ ስራዎች ቅድም እንዳነሳውልኝ የመንገድ፣ የህንፃዎች የተለያዩ ግንባታዎች ተጀምረዋል ማለት ነው። ይሄ አሁን ሙሉ በሙሉ ወደ መሬት ሲወርድ ይሄን ገጽታ ይኖራል። ነገር ግን ከዛ ስራዎች ደግሞ አሁን ሰፊ ስራዎች እየተሰሩ ይገኛሉ እና አሁንም ራሱ ወደ መሬት መውረዱን ግልጽ ለማድረግ እንፈልጋለን ማለት ነው፣ እና ማንኛውም ሰው መጥቶ የሸገር ቱሪዝም ኮሚሽን ገብቶ የተለያዩ መረጃዎችን አግኝቶ እንደዚህ አይነት እንትኖች ቦታዎች መጎብኘት እና ማየት የሚቻልበት እድሎችን እንፈጥራለን ማለት ነው። ይሄን ይመስላል። በጣም በጣም እናመሰግናለን። ቢሯችሁንም ደግሞ መጥተን እንጎበኛለን።